እንግዲህ ዛሬ ሰላም ሰላም፣ ልጆች እንዴት ናችሁ? በጣም ሰላም ነኝ። እንግዲህ ዛሬ ሰውትና ካሊብ እንዲሁም ደግሞ አባባ በጣም ካሊብና አባባ ዛሬ በጣም ጥሩ ስሜት ላይ አይደለም። እንግዲህ ቲናም እንግዲህ የስራውን አግኝታለች። መቼም ሰው እኮ ምንድነው የሚባለው ስራ ለሰሪው ሾላ ቃሪ ነው የሚባለው። እውነት ለመናገር አባባ እንግዲህ ልጁንም ዳኒንም ሁሉንም እንዴ ከትሁት በስተቀር ሁሉንም ከቤት ይወጡ ሊቦታ ናቸው። እንዲሁም ደግሞ ኤደንም እንግዲህ ተስፋ ቆርጣለች። ከካሌብ ጋር ደግሞ ለመበቀል ወስነዋል። ካሌብ እና ትሁት ከአሁን በኋላ እንግዲህ ፍቅረኛ ሞች ሊሆኑ ነው የውሸት ማለት ነው። እንዲሁም ደግሞ ነገሮች ካልተመቹ እንደምታቋርጠው ድራማውን ነግረዋለች ማለት ነው ለካሌብ። ዳኒ እንግዲህ ብድግ ቁጭ ብድግ ቁጭ እያለ ነው። በጣም በጣም እንደሚወዳት እና በነገራችን ላይ ካሌብ ከቲና ጋር እንትን የሚለው ብር ለመቀበል እና መጠቀሚያ አድርጓት ከሚወዳት ከሚወዳትሽ ጋር ለመኖር ነው አላማው። ሆኖም ግን አልተሳካለትም። እንግዲህ አባባን በጣም ተበሳጭቷል። ቲናም እንግዲህ በጣም የማትረባና ካሌብን የእንቅልፍ መጠጥ ወይም የእንቅልፍ ክኒን ሰጥታ ያው ከሱ ጋር አብራ ትሁትም ማይታችኋለች ያው ዳኒም እንግዲህ እንዴት አብረሻው አደርሽ እንዴት ተስማማችሁ እያለ በግርምት እየጠየቃት ነበረ። ዃሌብም እንግዲህ አባቴ ተሳስቻለሁ እንደዚህ አድርገኛለች ብሎ ሲለውም አባባ በጣም ተናዷል። እውነት ለመናገር አባባ በጣም ነገሮችን በሂደት የሚያደርግ ሰው ነው። በጣም አሪፍ ተዋናይ ነው። በዚህ ድራማ ላይ በጣም በብልሃት የሚሄድ ሰው ነው አባባንው። እንግዲህ ሁላችሁ እንግዲህ ሁላችሁም ታውቁታላችሁ ማለት ነው። ምን ያህል ጠንቃቃና አስገራሚ ሰው እንደሆነ ታውቁታላችሁ። ሲቀጥል ደግሞ ዳኒ እንግዲህ በቃ የሚያደርገው ነገር ግራ ግብት ብሎታል። እንግዲህ ትሁትም ነግረዋለች፣ አንተ የማይጠቅመህን ነገር ስታደርግ የምትወደውና የሚጠቅመህን ነገር እንዳታጠበ ማለት አስጠንቅቀዋለች ማለት ነው ቲናም እንግዲህ በቃ አንዳንድ ጊዜ እንደዚህ አድርገዋል የኔትወርክ ችግር የማብራት ችግር አለ እዚህ ሀገር አለ ውጭ ሀገርም የማብራት ችግር አለ በነገራችን ላይ ማለት ነው እና እንደዛ ሆኖ ነው ለማንኛውም እንግዲህ ፍትፈታው እንደቀጠለ ነው በስተመጨረሻም አልቆላታል ሲሊዋን ይዞ ከዚህ አስወግዷታል ከዚህ ድራማ ላይ ማለት ነው ዳኒ በጣም አስቸጋሪ እና እንትን ላይ ናቸው ያሉት እንደዚሁም ደግሞ ካሊብ አንገቷን አንቋ አልጋ ላይ በመጣል እንግዲህ ቲና አስወግዷታል ብለን እናስባለን በዛሬው ድራማ ላይ ትውትም እንግዲህ የትቻላትን አባባን ለማረጋጋት እየሞከረች ነው እንግዲህ ኤደንን ድርሰብበት በማለት ለአባባ ጋር ተነጋግረው ተመካክረው ከዃሌብ ጋር እንግዲህ አንድ ላይ ሆነው ዳኒንና ዳኒን እና ቲናን ለመቀበል ለመበቀል ዝግጁ ላይ ናቸው። ጨርሰዋል ዝግጅቱን ኦልሬዲ። እና እንግዲህ ምን ይመስላችኋል? ዳኒና ቲና ከዛ ቤት ከወጡ አባባና ካሌብ ምን ይደርስበት ብላችሁ ታስባላችሁ? በነገራችን ላይ ቲናን ዛሬ አስወግዷታል ማለት ነው። ካሌብ በጣም መርዝ የሆነ ሴት በዝዳማ ላይ በጣም መርዝ ሆና በጣም አስቸጋሪ የሆነ ሴት ናት። ትሁት ማለት ነው፣ በጣም ያሳዝናል። በነገራችን ላይ በጣም በቃ ስራ ለሰሪው ስሩ ላጫሪው የሚባል ነገር አለ። በጣም መሷን ያገኘችውና ይገባታል የሚባልላት ሴት ትሁት ናት። ትሁት በጣም በህዳሯ ላይ ወንድሜ ነው ብላ ዳኒም በማንጣት ብዙ ነገሮችን ባይኑ በብሌ ነው አይቷል አላምን ብሎ ትሁትና አባባ ሲነግሮት ያልሰማውን ካሌብ ሰራተኛ በመሆን ቤት ውስጥ በሽተኛ በመሆን አትናገርም፣ አትጋገርም በማለት ብዙ በአይኑ ብዙ ነገር አይቷል። በጣም ታጋሽና ጠንካራ ወንድ ነው ካሌብ። እንግዲህ አሁን ደግሞ ዳኒ ሊበቀለው እንትን ብሏል። ዳኒም ዘራፍ እያለ ነው፣ እኔ በኤዱ ከመጡብኝ ምንም ነው ምንም ሞትም ከሆነ ሞትም አልፈራም በማለት ተናግሯል። እና ጋይሶች ትውድ ድራማ ላይ በጣም እያጓጓ ያለ ድራማ ነው ማለት ነው። እና ጋይስ ሸር ላይክ በማድረግ ተባበሩኝ። በሚቀጥለው ፓርት ላይ እመጣለሁ።